ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቼ ቤተሰቦቼ፣ ጓደኞቼ፣ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደምድር አሸዋ እንደ ሰማይ ኮከብ እዚህ ይትረፍ ይበል። በየትኛውም ዓለም ክልል ያላችሁ ትውልድ ኢትዮጵያውያን እና ኤርትራውያን ሁሉ ሰላም ሁሉ፣ መልካም ከእኔ ጋር እግዚአብሔር የተመሰገነ ይሆን። ሁሉም መልካም ነው፣ ሁሉም ሰላም ነው። በያላችሁበት የፈጣሪ ሰላም ከሁላችን ጋር ይሆን። እንዲሁም ክርስቲያን እህት ወንድሞቼ የሆናችሁ እኳን አደረሳችሁ እኳን አብሮ አደረሰን ለብርሃነ መስቀሉ። እንግዲህ በሰላም በጤና በፍቅር አደረሰን አደረሳችሁ፣ አሜን። ምሕረቱን ቸርነቱን ሳያጎድል እንግዲህ ለዚህ ሰዓትና ለዚህ ደቂቃ ደረሰን ምለት እግዚአብሔር የተመሰገነ ይሁን። ቪዲዮ እንግዲህ ላይክ እና ሼር ሰብስክራይብ በማድረግ አበረታቱ ውዶችዬ፣ እየደጋፋችሁ አይለ ላይ ሲቀጥል ደግሞ እንግዲህ ያው በድጋሚ እንኳን አደረሳችሁ ብያለሁ። እንግዲህ የክርስቲያን ወይም የኦርቶዶክስ እምነት ተከታይ ከዚህ በኋላ እንግዲህ በዓል በዓል ላይ እንመጣና እግዚአብሔር አምላክ እንግዲህ ያው ቀኑን ፈቅዶ ባርኮ ቀድሶ ያደረሰን አምላክ እግዚአብሔር የተመሰገነ ይሁን። ለሀገራችን ሰላምና ምሕረት እግዚአብሔር አምላክ ይላክልን ይላክላችሁ። ዛሬ ይዤላችሁ የመጣሁት እንግዲህ በአብርሽ እና የሩታ ጉዳይ ነው። አብርሽ እንግዲህ ያለበት ሁኔታ በጣም ከባድ ሁኔታ ስሜት ውስጥ ነው የነበር። ትናንትና እንግዲህ ጓደኞቹ እየፈለጉ ስልኩንም አድራሻውንም አጥፍቶ በከባድ ሁኔታ ውስጥ ይገኛል። አንዳንድ ኮመንቶች ደግሞ እንግዲህ አቪላና ቡሩኬ እኳን ደስ አላችሁ፣ የሩታ ትዳር እና ያብርሽ አረባ ህግ አምላክ ተንትናልላችሁ ፈረሰላችሁ የሚል ኮመንት አብዛኛው ሳይነበረ ነበረ። እና አለመሰላችሁ ሰው ባለው አይደለም፣ የሰው ትዳር የሚፈታው። ፈጣሪ ካለው የትም ዝሮ ይገናኛሉ። ሲቀጥል ደግሞ ቡሩኬ ማለት ማለቴ ማርክ ማለት ይቅርታ ስለ ስም ያልኩት ማርክ ነው፣ የአብረሽ ያክስት ልጅ ነው። ሲቀጥል ደግሞ የእነሱን ደስታ ነው የሚፈልጉ እንጂ የእነሱን ፍች አይፈልግም። ግን ያው አንዳንዴ ኮመንታዎቹ እሱ ናቸው እነዚህ ወዘተ ምናምን እያሉ ነበር። እንደውም ደግሞ እርግዝናው ውሸት ነው ወዘተ። ስለ እርግዝና ወኑ እዚህ እንትን ያለ ጉድ ይወጣል። የተለያየ ነገር እንግዲህ ይሆናል። ጉድም ኖረም አልሆነም፣ ሚስጥርም ኖረም አልሆነም። ጓደኞቹ ተብዬዎቹ እንግዲህ የሰውን ህይወት ወይም ለመበጥበጥ ወይም ለማበላሸት። ሰው ሁኖ የማያጠፋ ሰው ሁኖ የማይሳሳት የለም፣ ግን ያንን ስህተት ደግሞ በምክር በመገሰጥ እንጂ ሚዲያ ላይ አወጥቶ በመዘግሰግ አይደለም። አንድ ሰው ህይወቱ የሚስተካከለው ወይም አይምሮ የሚመለሰው ማለት ነውእና አብዛኛዎቹ ሳይ የነበረ ቪዲዮ ትችት ነው። ይህ ለምን ይህ ሁሉ በእውነት ነው ምለው፣ ያስጠላል። አንዳንዴ ምን አለ መሰላችሁ ወገን፣ እንደሰው ስናስበው ያስጠላል። አሁን ለምሳሌ ምንም ነገር አንድ ሰው ብድግ ብሎ የከሌ ጉድ እኮ እንደዚህ አለባት የከሌ እንደዚህ ሲባል፣ አንደኛ ለተሰበሰበው፣ ሁለተኛ ደግሞ ለዛ ሰው ወራ እች ልጅ እርጉዝ ናት። በእኔ የቆመን መቀያየር አለ እና ብዙዎቹ እንግዲህ የአብረሽ ነግ ተናገረ እንዲህ አለ ምናምን የምትሉ ልጆች የማንም ምስጥር ማንም ማውጣት መዘግዘክ የለበትም። ሲቀጥል ደግሞ እግዚአብሔር አምላክ አንድ ያደርጋቸው ሆነም ቀረ እንግዲህ አብረሽ ያለበት ሁኔታ በጣም የከባድ ሁኔታ ነው ያለ ታሟል። እንግዲህ ሆስፒታል ነው ገብቶ ያለ እንግዲህ ሆስፒታል ነው ገብቶ ያለ ማለት ነው። እንግዲህ ህይወት ይቀጥላል። ፈጣሪ ካላለው አንዱ ሲሄድ አንዱ ይመጣል እና ላይፍ እንዲህ ናት። ለማንኛውም እግዚአብሔር አምላክ እንግዲህ አንድ ካረጋቸው ደስ ይላል፣ ልጃቸውን በአንድ ላይ ሆነው ቢያሳድጉ። ካልሆነስ እሷም የራሷን ላይፍ ትኖራለች እሱም የራሱን ላይፍ ይኖራል ማለት ነውና እውነት ለመናገር ግን የሩታ ናት ደስተኛ አይደሉም። እንዲፋቱ አይፈልጉም። ስለዚህ ይታረቃሉ ማለት ነው። እናት ለልጅ ካልደገፈሽ ምንም ይሁን ምንም ተቆጥታ ምን ብላም ትመልሳታለሽ ሩጣን ማለት ነው። ስለዚህ አብርሽ ደግሞ እግዚአብሔር ወደ ራስህ ይመልስህ። ያው እንግዲህ ባላቸውን ሄደህ የሀገራችውን ባህል እንግዲህ ሂደህ በጉራጌ ክልል ማክበር ነው እርግጥ በማበራም ይከበራል ቤተክርስቲያን ታከብራለች ምእመናኑን ያከብራል ግን እንደ ጉራጌው ነው የሚያከብረው ነገር የለም ጉራጌዎች በጣም በድግስ ነው የሚያከብሩት የኛ አማራዎቹ ደግሞ ቢያከብሩትም አብዛኛው የኛ ብዙም አይደለም ያው ደመራ ያበራሉ ከዛም በኋላ ካበሩ ዳቦ እና ካበሩ በኋላ ወደ ስራቸው ነው የሚሯሯጡ እንጂ እንደ እንትን ማለት ነው። እንደ ጉራጌ ሰንመሰንበት ምናምን የለም። በእኛ ጥምቀት በማራ መስወር ደግሞ ድልቅ ብሎ ነው የሚያከብሩት ጥምቀትን ነው ማለት ነው። ስለዚህ ቪዲዮዬን ደግሞ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታ